እግዚአብሔር ይሁን ወንጌል ከኢየሩሳሌም ወጥቶ በይሁዳና በሰማሪያ አገር ደርሷል። በተለይ በሰማሪያ አገር እግዚአብሔር ወንጌላዊ ፊልጶስን እንደተጠቀመ ተመልክተናል። የሐዋርያት ሥራ ምዕራፍ ስምንት ውስጥ ነው የምንገኘው። በሰማሪያ ከተማ በሰሜናዊው የእስራኤል ክፍል በተሰበከው ወንጌል ብዙዎች ወንዶችና ሴቶች አምነው ተጠምቀዋል። በጌታ በኢየሱስ ክርስቶስ ስም ተጠምቀው ነበር እንጂ በእነርሱ ላይ ግን የመንፈስ ቅዱስ ስጦታ አልወረደም ነበር። በዚህ ምክንያት እግዚአብሔር ይህንኑ ወሳኝ ሁነት በኢየሩሳሌም የነበረችዋን ከአይሁድ የተጠሩ አማኞችን ከተገረዙት ወገን የሆኑትን አማኞችን እና በሰማሪያ ያሉ አማኞችን አንድ ለማድረግ ሐዋርያው ጴጥሮስንና ዮሐንስን ሲጠቀም እናያለን። በኢየሩሳሌም ካለች ቤተ ክርስቲያን ተልከው ወደ ሰማሪያ በወረዱ ጊዜ በእነርሱ እጅ መጫን ለሰማርያ አማኞች መንፈስ ቅዱስ እንዲወርድ ተደረገ። በዚህም ምክንያት ጌታ ኢየሱስ ክርስቶስ ከዚህ በረት ያልሆኑ በጎች አሉኝ፣ እነሱን ላመጣ ይገባኛል፣ ከመንጋው ጋር አንድ ይሆናሉ፣ እረኛውም አንድ ብሎ የተናገረውን ቃል በተግባር ሲፈጽሙ እናያለን። በመንፈስ ቅዱስ መሰጠት አንዲት አካል እያደገች መሄዷን እናያለን። ሳይተባበሩ የኖሩት ሰማርያውያንና ከአይሁድ የነበሩት ሁሉ በመንፈስ ቅዱስ መሰጠት አንድነታቸው ተረጋገጠ ማለት ነው። በዚህ ሁሉ ግን ፈተናው ገንዘብ ነበረ። ሰይጣን ምን ያህል ተግዳሮት አድርጎ እንደነበር ገንዘብን በመጠቀም የሰማርያውን ጠንቋይ ሲሞንን አስርጾ በማስገባት የሞከረው ሊያኖር የሞከረው እንቅፋት እንዴት ከመጀመሪያው እንደተወገደ በመንፈስ ቅዱስ ኃይል ዘውር እንዳለ ተመልክተናል። ሐዋርያው ጴጥሮስና ዮሐንስ በሰማርያ ያለውን አገልግሎት ግን በማገዝ ይቀጥላሉ። ለዚህ ትልቅ ጉዳይ የሄዱ ቢሆንም የኢየሩሳሌምና የሰማርያ ክርስቲያኖችን አንድነት ያጸኑ ቢሆንም የሄዱት ለዚህ ትልቅ ተልእኮ ቢሆንም ግን አንድ የወንጌል አገልጋይ ካለበት ስፍራ እግሩ ከነቀለ በሄደበት ስፍራ ሁሉ የጌታ የኢየሱስ ክርስቶስ ምስክር መሆኑ የማይቀር ነው። ስለዚህ የሐዋርያት ሥራ ምዕራፍ ስምንት ቁጥር ሃያ አምስት እንዲህ ይላል። እነርሱም ከመሰከሩና የጌታን ቃል ከተናገሩ በኋላ ወደ ኢየሩሳሌም ተመለሱ፣ በሳምራውያን በብዙ መንደሮችም ወንጌልን ሰበኩ ይላል። ተልእኳቸውን ፈጽመው ወደ ወጡበት ወደ ኢየሩሳሌም እየተመለሱ ነው። አሁን በዚህ ጉዟቸው ውስጥ አንድ ተልእኮ ማሳካት ብቻ ሳይሆን ዋነኛ ተልኳቸውንም እየፈጸሙ ተመለሱ። በሚገርም ነው እዛው ሰማርያ ከተማ ውስጥ ከመሰከሩና የጌታን ቃል ከተናገሩ በኋላ ነው የሚለው። ስለዚህ ዝም ብለው እጅ ጭነው በእነሱ እጅ መጫንና ባደረጉት ጸሎት መንፈስ ቅዱስ እንዲወርድ ብቻ አደለም ያደረጉት። የእግዚአብሔርን ቃል ተናገሩ። ብዙ ጊዜ ይሄ የሚያሳየን ምንድን ነው? በማናቸውም ክርስቲያናዊ ምክንያት የሆነ ቦታ ልንገኝ እንችላለን። ግን ያንን ዋና የወቅቱን ተልእኮ ስንፈጽም ግን መቅረት የሌለበት ነገር በኛ ይገለጥ ዘንድ ያለው የእግዚአብሔር ቃል እውነት ነው፣ የክርስቶስ ኢየሱስ ምስክሮች ሆነን ልንቀርብ እንደሚገባ ነው። ምንም አይነት ጉዳይ ይሁን ቃሉን መናገራችንን መቀጠል አለብን። የትኛውንም አጋጣሚ ለእግዚአብሔር ቃል አገልግሎት መጠቀም መቀየርን የሚያስፈልግ መሆኑን ነው የምንረዳው። ፊልጶስ ሰብኳል፣ ግን ተሰብከው የተሰባሰቡትን ሰዎች እንደገና በሚያጸና መልኩ ከሐዋርያት የሆነውን የእግዚአብሔርን ቃል እንዲሰሙ እግዚአብሔር ሲፈቅድ እናያለን። ከዛ ሲመለሱ ወደ ኢየሩሳሌም ሲመለሱ ደግሞ በሳምራውያን በብዙ መንደሮች ወንጌልን ሰበኩ ይላል። በዋና ከተማው በሰማርያ ብቻ ሳይሆን ወደ መንደሮችም የዘለቀ አገልግሎት አደረጉ። በቃ አነስተኛ ሕዝብ የሚኖርባቸው የተለያዩ መንደሮች በመንገድ ላይ የሚገኙት ሁሉ እንዲደርሳቸው አደረጉ። ይሄ ከጌታ ከኢየሱስ ክርስቶስ የተማሩት ነው። ሁልጊዜም ጌታ የሚያደርገው ዋና ዋና ከተሞችን ብቻ አይደለም፣ መንደሮችን ሁሉ ያልፍ ነበረ። ሲልካቸውንም እነዚህ አስራ ሁለቱን ሁለት ሁለት አድርጎ ልኳቸው በነበረበት ሰዓትም በከተሞች ብቻ ሳይሆን በመንደሮችም አልፈው ምስክሮች ሆነው ነበር። ሰባዎቹም ይሄንን አድርገው ነበረ። ስለዚህ አሁንም ያንኑ ልምዳቸውን ነው የተጠቀሙት። እንዲሁ ብዙ ሕዝብ አለበት በሚባል ስፍራ ምናልባትም ከተማው ደመቅ ሲል ለሴኩሪቲ ወይም ለደህንነት የተሻለ ነው በሚባል ቦታ ብቻ አይደለም። ጥቂት ህዝቦች ብቻ በሚኖሩባቸው ስፍራዎች፣ የትኛው ቦታ ላይ የገቡ ቃሉን ይናገሩ ነበር። ወንጌልን ይሰብኩ ነበር። ፊልጶስ በሰማርያ ከተማ ወንጌልን ሰበከ ስንል ክርስቶስን ሰበከላቸው ነው የተባለው። ስለዚህ ወንጌል ከሰበኩ ያስተዋወቁት ክርስቶስን ነው። ክርስቶስ በከተሞች ለሚኖሩትም በመንደሮች ለሚኖሩትም ስለሚያስፈልግ ማለት ነው። ክብር ለእግዚአብሔር ይሁን። አሁን በሰማርያ ከተማ እና በአካባቢው ለተጀመረው የወንጌል አገልግሎት ፋናወጊ አድርጎ የተጠቀመበትን ፊልጶስን ከዚህ በኋላ ደግሞ ለሌላ አዲስ ጅማሬ ሊጠቀምበት ፈለገ። መንፈስ ቅዱስ ለሌላ አዲስ አገልግሎት ሊጠቀምበት ፈለገ። ለጊዜው ተቀጣጥሎ የነበረው አገልግሎት ቢያንስ በሐዋርያት ጉብኝት የቀጠለ በመሆኑ የእግዚአብሔር ቃል በሰማርያና በዙሪያዋ ባሉ መንደሮች እየተሰበከ የነበረ በመሆኑ ፊልጶስን ለሌላ አገልግሎት ማሰማራት ፈለገ። ግን ያ የአገልግሎት ስፍራና የአገልግሎት ማንነት ወይም የሚገለገለው ሰው ግን በፊት ፊልጶስ ከነበረበት የአገልግሎት መስክ በፍጹም የተለየ ነው። በጣም የሚገርም ነገር ትልቅ ከተማ ከነበረችው ከሰሜናዊው እስራኤል ዋና ከተማ ከሰማርያ አንስቶ ወዳልተጠበቀ ስፍራ ሲልከው እናያለን። እጅግ በሚደንቅ ሁኔታ ነፋስ ከወዴት እንደሚመጣ ወዴትም እንዲሄድ አታውቅም፣ ድምፁን ትሰማለህ እንደተባለ ወንጌል ከየት ተነስቶ ወዴት እንደሚሄድ የሚያውቀው እግዚአብሔር ብቻ ነው። ምናልባት በሁሉም ቦታዎች ላይ ያሉ የወንጌል ስራዎች ሐዋርያት ከነበሩበት ከኢየሩሳሌም እየተነሳ ልዩ በሆነ ስምሪት ሊከናወን ይችላል ተብሎ ሊጠበቅ ይችላል። ይህ ሰው ሳቅድ ነው። እግዚአብሔር ሲሠራ ግን ከፈለገበት ስፍራ አንስቶ የፈለገበት ቦታ ያሰማራል። ይገርማል። ለጋዛ ቅርብ የነበረችው ኢየሩሳሌም ናት። ግን ወደ ጋዛ በሚወስደው መንገድ ላይ የወንጌል ስምሪት የተደረገው ግን ከኢየሩሳሌም አይደለም። ካልተጠበቀው ከሰማርያ አካባቢ እዛ ተሰማርቶ ከነበረ ሰው ቅርብ የነበሩት ሳይንቀሳቀሱ ከሌላ ቦታ የወንጌል ሥራ እንዲሠራ እግዚአብሔር ሲልክ እንመለከታለን። ከቁጥር 26 ጀምሮ እናነባለን። የጌታ መልአክ ፊልጶስን፣ ተነስተህ በደቡብ በኩል ከኢየሩሳሌም ወደ ጋዛ ወደሚያወርደው ምድረ በዳ ወደሆነ መንገድ ሂድ አለው። ተነስቶም ሄደ። እነሆም ህንደኬ የተባለች የኢትዮጵያ ንግሥት አዛዥና ጃንደረባ የነበረ በገንዘቧም ሁሉ የሰለጠነ አንድ የኢትዮጵያ ሰው ሊሰግድ ወደ ኢየሩሳሌም መጥቶ ነበር። ሲመለስም በሰረገላ ተቀምጦ የነቢዩን የኢሳይያስን መጽሐፍ ያነብ ነበር። መንፈስም ፊልጶስን ወደዚህ ሰረገላ ቅረብና ተገናኝ አለው። ፊልጶስም ሮጦ የነቢዩን የኢሳያስን መጽሐፍ ሲያነብ ሰማና በውኑ የምታነበውን ታስተውለዋለህን? አለው። እርሱም የሚመራኝ ሳይኖር ይህ እንዴት ይቻለኛል? አለው። ወጥቶም ከእርሱ ጋር ይቀመጥ ዘንድ ፊልጶስን ለመነው። ያነበውም የነበረ የመጽሐፉ ክፍል ይህ ነበረ፤ እንደ በግ ወደ መታረድ ተነዳ የበግ ጠቦትን፣ በሸላቾቹ ፊት ዝም እንደሚል እንዲሁ አፉን አልከፈተም። በውርደቱ ፍርዱ ተወገደ፤ ሕይወቱ ከምድር ተወግዳለችና። ከትውልዱስ ትውልዱንስ ማን ይናገራል? ጃንደረባውም ለፊልጶስ መልሶ እባክህ፣ ነቢዩ ይሄንን ስለማን ይናገራል? ስለ ራሱ ነውን? ወይስ ስለ ሌላ አለው። ፊልጶስም አፉን ከፈተ፣ ከዚህም መጽሐፍ ጀምሮ ስለ ኢየሱስ ወንጌልን ሰበከለት ይላል። ክብር ለእግዚአብሔር ይሁን። በጣም አስገራሚ ነገር ነው። ወንጌላዊው ፊልጶስ ከኢየሩሳሌም ወደ ጋዛ ወደሚያወርደው ምድረ በዳ ወደሆነ መንገድ ተላከ። እንዴት ተላከ? ማን ላከው? ጥያቄው ይሄ ነው አስራ ሁለቱ ሐዋርያት ኢየሩሳሌም ነው ያሉት ዋነኞቹ ባላደራዎች ግን ከነሱም ዋነኞቹ አእማድ መስለው ከሚታዩት ሁለቱ ጴጥሮስና ዮሐንስ ሰማርያ ወርደዋል ከፊልጶስ ተገናኝተዋል ምንም ጥያቄ የለውም ግን ወንጌላዊውም ፊልጶስን በል እንግዲህ ሂድና ደግሞ አንተ እዚያ አካባቢ አገልግል ወደ ጋዛ በሚወስደው ምድረ በዳ ሂድ ሲሉት አናገኝም። እንደዛም እንዳልሆነ እርግጠኞች ነን። ይልቁን ከምድር ያልሆነ ከሌላኛው ክልል ከመንፈሳዊ ክልል የመጣ ተልእኮ ሲቀበል እንመለከታለን። የጌታ መልአክ ነው የሚለው ፊልጶስን ተነስተህ ሂድ ይለዋል። ከሰሜን ወደ ደቡብ ሂድ ነው የሚለው ደስ ይላል። እግዚአብሔር የተመሰገነ ይሁን። መላእክት መዳንን የወርሱ ዘንድ ያላቸውን ሰዎች ለማገዝ የሚላኩ የሚያገለግሉ መናፍስት ናቸው። በወንጌል ሥራ ውስጥ እግዚአብሔር ሲያሳትፋቸው እንመለከታለን። ማንን ከየት አንስቶ ወዴት ማሰማራት እንዳለበት የሚያውቅ በተለይ በእግዚአብሔር ቀኝ ሆኖ የወንጌል ሥራውን እየመራ የሚገኘው በምድር ላይ ያለ ለድሆች ወንጌልን እሰብክ ዘንድ ቀብቶኛል ብሎ ራሱን የወንጌል ሰባኪ ለወንጌል ሥራ የተቀባ አድርጎ የገለጸው ኢየሱስ አሁን በዚህ በዘመነ ሐዋርያት የሚደረገውን የወንጌል ሥራ ራሱ ነበር እየመራ ያለው። መልአኩን ላከው። አዎ። መላእክት እኮ ምድር ላይ ሲያገለግሉት ነበረ። ዕብራውያን ምዕራፍ ሁለት ምዕራፍ አንድ ላይ እንደምናየው በኩሩን ወደ ዓለም ሲያገባ ምንድን ነው፣ የእግዚአብሔር መላእክት ለእርሱ ይስገዱ ተብለዋል። የኢየሱስ ጉዳይ እነሱም ግድ ይላቸዋል። ሲወለድ ዘምረዋል፣ ሲነሳ ትንሣኤውን መስክረዋል፣ ከሙታን ሲነሳ ትንሣኤውን ሲመሰክሩ አይተናል። በተለይ ለሴቶቹ ሂዱና ለደቀ መዛሙርቱ ለጴጥሮስም ተነስቷል እንጂ በዚህ የለም ብላችሁ ንገሯቸው ብለው ትንሣኤውን ሲመሰክሩ ሕያውን ከሙታን መካከል ስለምን ትፈልጋላችሁ? ተነስቷል እንጂ በዚህ የለም። እሱ እንደተናገረ የሰው ልጅ በኃጢአተኞች እጅ ተላልፎ ይሰጣል በሦስተኛውም ቀን ይነሳል እንዳላችሁ እርሱ ተነስተዋል፣ ወደ ገሊላም ይቀድማችኋል እያሉ የትንሣኤውን ወንጌል መላእክት ሲናገሩ ሲመሰክሩ አይተናል። ከመነሻው እንደገና አስራ ሁለቱ ሐዋርያት በቤተ መቅደስ ውስጥ ወንጌልን እየሰበኩ በነበረበት ጊዜ ታስረው በአንድ ላይ ታስረው እስር ቤት በገቡ ሰዓት የጌታ መልአክ እነሱን ከእስር ቤት አውጥቷቸው ምን እንዳላቸው ባለፈው ተምረናል። ምዕራፍ አምስት ላይ ለማስታወስ ያህል በጣም ደስ የሚል ነገር ነው የተናገረው። ቁጥር 19 ላይ የጌታ መልአክ በሌሊት የወህኒውን ደጅ ከፍቶ አወጣቸውና ሂዱና ቀድማችሁ የዚህን ሕይወት ቃል ሁሉ ለሕዝብ በመቅደስ ንገሩ አላቸው ይላል የዚህን ሕይወት ቃል ቆማችሁ መቅደስ ውስጥ ንገሩ አላቸው። ስለዚህ የጸጋው ወንጌል በሚሰበክበት ጊዜ በዚህ ሥራ ውስጥ የሰማይ መላእክት ያላቸውን ተሳትፎ እንመለከታለን። የሕይወት ቃል እንዲሰበክ በሁሉም ስፍራ አሁን ወደ መቅደስ ነው ከእስር ቤት አውጥቶ ወደ መቅደስ ነው የላካቸው የእግዚአብሔር መልእክተኛ፣ መላአኩ መላእክት ሁልጊዜ መልእክተኞች ስለሆኑ ተቀብለው ነው የሚያቀብሉት። ከእግዚአብሔር የታዘዙትን ነው የሚናገሩት። እና አሁንም ፊልጶስን በቀጥታ ሄዶ የታዘዘው መልአክ ምንድን ነው ያለው? ከኢየሩሳሌም ወደ ጋዛ በሚወስደው መንገድ ላይ ወደ ምድረ በዳ ሂድ አለው። የሚገርም ነገር ነው። አስራ ሁለቱ ሐዋርያት እንዳለው የዚህን የህይወት ቃል ስበክም አላለውም። ዝም ብሎ ሂድ ነው ያለው። የት? ምድረ በዳ ወደሆነ መንገድ ሂድ። ውጤቱ ምን ሆነ? ቀጥሎ ተነስቶም ሄደ። ተነስተህ ሂድ አለው፣ ተነስቶ ሄደ። በቃ ይሄ ነው መታዘዝ። ክብር ለእግዚአብሔር ይሁ ጥያቄ ማንሳት ይቻላል ምድረ በዳ የት ነው የነበረው ሰማሪያ ሰማሪያ ምን አለ በጣም ፍሬያማ የሆነ ወንጌል ስራ ውጤታማ የሆነ የወንጌል ስራ ወንጌል እያሸነፈ እግዚአብሔር ቃል በኃይል እያደገና እያሸነፈ ያለበት ከተማ ሰፊ ስራ ባለበት ከተማ ነው የሚገኘው እና በአንድ ጊዜ ወደ ምድረበዳ መንገድ ሂድ፣ መንገድ ላይ ለዛውም ወደ ጋዛ ከተማ ውስጥ አይደለም የተባለው፣ ወደ ጋዛ በሚወስደው ምድረበዳ ወደሆነ መንገድ መንገድ ላይ ሂድ ነው የተባለው። ከእግዚአብሔር ዘንድ የመጣ የትኛውንም ተልእኮ ያለ ጥያቄ በእምነት ተቀብሎ መሰማራት አንዱ የወንጌላዊነት መገለጫ ነው። ሂድ ወዳለን መሄድ በቃ ይሄ በሁሉም አማኞች፣ የእምነት ሰዎች ዘንድ የሚገኝ ነው። ወዴት እንደሚሄድ ሳያውቅ የእምነት አባት አብርሃም ወጣ ተብሎ፣ ምን እንደምንሰራ ሳናውቅ፣ እንዴት እንደምናደርግ ሳናውቅ፣ ማንን እንደምናገኝ ሳናውቅ እግዚአብሔር ሂዱ ካለ መሄድ ነው። በቅ በጣም ደስ የሚል ነው። እዛ ሄዶ ምን እንደሚያደርግ አውቅም፣ ማንን እንደሚያገኝ አያቅም፣ ግን ሂድነ የተባለው ሄደ። ትልቅ መታዘዝ ነው፣ እዚህ ስፍራ ላይ የተደረገው ማለት ነው። እንግዲህ ስለ ቅዱሳን መላእክት ሊኖረን የሚገባው ግንዛቤ እንደዛ ነው መሆን ያለበት አማኞች ነን የእግዚአብሔር መላእክት እንዴት በሕዝቡ ዙሪያ እንደሚሰፍሩ እንዴት እግዚአብሔር ለወንጌል ሥራ እንደሚጠቀምባቸው ልጁ ኢየሱስ ክርስቶስን ለማግነን ከፍ ከፍ ለማድረግ ከእርሱ የሚወጣው ሕይወት እየፈለቀ በየስፍራው እንዲዳረስ መሣሪያ ከሚያደርጋቸው ፍጡራን መካከል መላእክት ናቸው። በክርስትና ውስጥ ያላቸውን ተሳትፎ ማየት ያስፈልጋል። በጸጋው ዘመን ያላቸውን ድርሻ መረዳት ያስፈልጋል። ትክክለኛው አዲስ ኪዳናዊ መረዳት ይሄ ነው። ምናልባት ብሉይ ኪዳንን በመላእክት መግቦት ስር ስላደረገው መላእክት በብሉይ ኪዳን ብቻ ነው እግዚአብሔር የተጠቀመባቸው ብለን እንዳናስብ በአዲስ ኪዳን ዘመን የጸጋውን ወንጌል በማዳረስ በኩል በተለይ መንፈስ ቅዱስ በምድር ላይ በሚሰራበት በዚህ የጸጋው ዘመን እንዴት እንደሚጠቀምባቸው እናስተውላለን። ወንጌላዊው ሄደ እና ምን ገጠመው? ምድረ በዳ በሆነ መንገድ ላይ ልክ ሲደርስ ዓይኑን አንስቶ ሲመለከት፣ ዝም ብሎ ጭው ያለ ምድረ በዳ ብቻ አይደለም ያየው ከኢየሩሳሌም ወደ ጋዛ በሚወስደው መንገድ ላይ የከበረ ሰረገላ ያያል። በሰረገላው ላይ ተቀማጭ አለ። ብቻውን አይደለም። ታላቅ ሰው ነው። ህንደኬ የተባለች የኢትዮጵያ ንግሥት አዛዥና ጃንደረባ የተባለ ሰው ነው። አዛዥ ማለት በቃ የንግሥቲቱ ምክትል ማለት ነው። እሷን ወክሎ የሚያስተዳድር ማለት ነው። በይፋ በገንዘቧ ሁሉ ላይ የሰለጠነ ማለት ደግሞ አጠቃላይ፣ እንደውም ገንዘብ ብቻ አይደለም፣ አንዳንድ ትርጉሞች የሚሉ ትሬዠሪ ሀብት ነው የሚለው አጠቃላይ የአገሩ ሀብትን የሚያንቀሳቅስ ስልጣን ያለው ሰው ነው። ትልቁ ከንግስቲቱ ቀጥሎ ያለው ትልቁ ባለስልጣን ነው። እየመጣ ያለው ዓይን ውስጥ የገባው እንዲህ አይነት ሰው ነው። ይሄ ሰው ከኢትዮጵያ ወደ ኢየሩሳሌም የሄደው ለትልቅ ጉዳይ ነው፣ ሊሰግድ ኢየሩሳሌም ደርሶ እየተመለሰ ነው። ስለዚህ በዚህ ጉዞ ውስጥ በጣም ረጅም ርቀት ያለው ጉዞ ነው የሚጓዘው። ቢያንስ ወደ ሁለት ሺህ አምስት መቶ ኪሎ ሜትር ያክል ይጓዛል። ሊደርስ የሚችለው ከወር በላይ በሆነ ጊዜ ውስጥ ነው እና ዝም ብሎ ይሄዳል። እንደዚህ አይነት ጉዞ ቆይታም አለው። ስለዚህ አጃቢዎች ሊኖሩ እንደሚችሉ እንዲሁም ደግሞ ያው ቢያንስ ቢያንስ እዚሁ ላይ እንደምንረዳው ሰረገላው ይቆም ዘንድ አዘዘ የሚል ቃል እናነባለን ወረድ ብለን። ስለዚህ ሰረገላውን የሚነዳ ባለሙያ እንዳለ በትንሹ መረዳት ይቻላል። ግን ዙሪያውን ብዙ ሰዎች፣ ብዙ አጀብ እንዳለው፣ ታጣቂዎችም፣ ጠባቂዎችም፣ ጋርዶችም ሊኖሩ እንደሚችሉ ምክንያቱም ረጅም መንገድ ነው። ምን እንደሚገጥመው አይታወቅም። ይህን መረዳት እንችላለን። ከዛ ላይ ስንቅ ይኖራል፣ ስንቅ ያስፈልጋቸዋል። ያንን ስንቅ የሚያዘጋጁ ሰዎችም ሊኖሩ ይችላሉ አብረው። በየቦታው እረፍት ይኖራል፣ አዳር ይኖራል። እና ዝም ብለን ስናስበው ይሄንን ሁሉ የሚያስተናብሩ ጉዞውን የተሳካ እንዲሆን ሊያደርጉ የሚችሉ ብዙ አይነት ተዋናዮች በዚህ ጉዞ ውስጥ ሊኖሩ እንደሚችሉ ማሰብ ይቻላል። እና ፊልጶስ ቀና ብሎ ሲያይ እዛ ጭቡ ባለ ምድረ በዳ አንድ የሆነ ግሩፕ፣ አንድ የሆነ ቲም፣ አንድ የሆነ ህዝብ ነው እያየ ያለው በዛ ምድረ በዳ ሲጓዝ ማለት ነው። በዋናነት ባለባበሱም ለየት ብሎ፣ በተቀመጠበትም ስፍራ ለየት ብሎ በክብር ያለ አዛዥና ባለስልጣን አፍሪካዊ ጥቁር ሰው የኢትዮጵያ ሰው ከስሙ እንደምንረዳው የኢትዮጵያ ሰው ተብሎ ስለተገለጠ እርሱን ጎልቶ ያየዋል ማለት ነው። አሁን ቢያንስ እዚህ ላይ ለምን እንደተላከ ሊገባው ይችላል። ሰዎች አግኝተዋል። ነገሮች በአጠቃላይ በእግዚአብሔር የተቀነባበሩ ናቸው። እግዚአብሔር ወደ ነጥቡ እያመጣው ነው። ወደሚያገለግልበት ስፍራ እያመጣው ነው እና ሰውየውም ሲመለስ የሚያደርገው ነገር ምንድን ነው? መጽሐፍ ቅዱስ ያነባል። ትንቢተ ኢሳይያስ ምዕራፍ ሃምሳ ሦስትን እያነበበ አጋማሹ ላይ ደርሷል። ከቁጥር ሰባት እስከ 8 ስምንት ላይ ደርሶ ጥያቄ ፈጥሮበታል። ጠቅላላ ከላይ ጀምሮ እያነበበ ያለው በዚያ ምዕራፍ ውስጥ ያለው ማንነት ለየት ብሎበታል። ስለዚያ ማንነት ማወቅ ፈልጓል፣ ነፍሱ ተጠምታለች። እና እንደዚህ አይነት ጥያቄ ውስጥ እያለ አሁን መንፈስ ቅዱስ በልቡ ላይ ወደዚህ ሰረገላ ቅረብና ተገናኝ አለው። በጣም የሚገርም አይነት ታዛዥ ነው ፊልጶስ ቅድም በመልአክ ሂድ ሲባል ተነስቶ ነው የሄደው። ጊዜ አላባከንም። ለምን፣ ወዴት፣ እንዴት ምናምን የሚሉ ጥያቄዎች ውስጥ አልገባም። አሁን ደግሞ ቅረብና ተገናኝ ሲለው የሆነው ነገር ምንድን ነው? ፊልጶስም ሮጦ ነው ሚል የነቢዩን የኢሳይያስ መጽሐፍ ሲያነብ ሰማ። ሮጦ ነው የቀረበው ወደ ሰረገላው ነው የማይሆን ነገር እንደዛ ባለ ብዙ ህዝብ ባለበት ጠባቂዎች ባሉበት ምድረ በዳ ነው ቦታው። ምክንያታዊ አስተሳሰቦችን ቢጠቀም ኖሮ እንዲህ ወዳለ ሰው እንዲሁ ዝም ብሎ መቅረብ ጉዳት ሊያስከትል ይችላል። ምላሹ መጥፎ ሊሆን ይችላል። እማያቀው ሰው ነው ብሎ ሊያገናዘብ ይችላል። ግን እሱ ሁኔታዎችን አይደለም የሚያየው። ሥጋና ደም አይምሮ የሚነግረውን ነገር አይደለም አሁን በዛ ሰዓት ላይ የሚያስበው። በዛ ሰዓት ላይ መንፈስ እየተናገረው ነው፣ ቅረብና ተገናኝ ያለው መንፈስ ነው። አይምሮ አይደለም፣ ወይም ዙሪያው ሁኔታው አይደለም የጋበዘው። የእግዚአብሔር መንፈስ ነው ቅረብ ያለው። ስለዚህ የሚከተለው ይሄንን ነው። የእግዚአብሔር መንፈስ እንዳለው ቀረበ። እንዴት ሮጦ ቀረበ። ክብር ለእግዚአብሔር ይሁን ወገኖቼ፣ እንታዘዝ።